ደረጃውን መቆረጥ ለሚፈልግ እንደዚህ ተቆርጦ የሚያምር ውበት ነው የሚኖረው። አርቡ በጣም ሰፊ ነው። እንግዲህ እንደምታየው ዝርግት ያለ ነው። ወደ 78 ሴንቲ አካባቢ ነው። ቀድሞ ላዘዙ ልብስ ነው። አንድ ናት፣ አንድ ሳምፕል ነው ገና። የሚኮሩበት አይነት ልብስ ነው። የነጠላውን ስፋት ለማሳየት ይህን የሚያክል ትልቅ ነጠላ ነው ያለው ማለት ነው። በሌላም ከለር አለው፣ ከዚህ ቀጥሎ እናሳየዋለን። ቆንጆ ሌላ ከለርም አለ። እንግዲህ ይህን ልብስ ኦርደር ቢያደርጉን በማንኛውም አይነት አንገት አሰራር ቆንጆ አድርገን ሰርተን እናስረክባለን ማለት ነው። ሰላም ሰላም! የዚህ ቻናል ቤተሰቦች የዳኒ ፈርጥ ቤተሰቦች እንደምን አላችሁ? እንኳን ወደዚህ ቪዲዮ በሰላም መጣችሁ። እስከ ፍጻሜ አብራችሁን ከቆያችሁ ጊዜያችሁን የሚመጥን ፕሮግራሞቻችሁን የሚመጥን አልባሳትን የባህል አልባሳትን እናሳያችኋለን። አብራችሁን ቆዩ። የተለያዩ ልብሶችን ይዘን ቀርበናል። በተለያየ አይነት ዲዛይን ማለት ነው። በደረጃም፣ በቀጭን ጥለትም፣ በሰፊም ለፕሮግራም መሆን የሚችል ሁሉንም አይነት አካተላል ማለት ነው። መግቢያችን ላይ እንዳሳየ ነው። እንግዲህ ከመጀመሪያው ጀምሮ እንጀምራለን። በጣም አሪፍ ደስ ይለኛል። በሚገርም ልብስ ይዘህ ጠበቀኝ። የምታምር አዲስ ልብስ ነች፣ በጣም የምታምር ናት። ከሸማኔ ያመጣናት ናት። ገና አሁን ከዚህ በፊት ያልተሰራ አዲስ ሽመና ናት። ለዛ ነው በመጀመሪያ መቀረብ ናት። በጣም የምታምር ልብስ ነች። እንግዲህ እቺ ልብስ በማንኛውም አይነት አንገት አሰራር ጽድት ብላ መሰራት የምትችል አይነት ልብስ ናት። ደረጃውን መቆረጥ ለሚፈ ስለሚፈልግ እንደዚህ ተቆርጦ የሚያምር ውበት ነው የሚኖረው። አዎ ደረጃው ባይቆረጥ ደግሞ ራሱን የቻለ ውበት አለው። ደረጃው ብዙ ርቀት ስለሌለው ይሄ ሙሉ ደረጃ ገብቶ ከጉልበት በላይ ስለማይደርስ ሙሉ ቁመቱ ማለት ነው። ባይቆረጥ ራሱ የተለየ ውበት አለው ራሱን የቻለ ምናልባት በወራጅ ከተሰራ አንዷ የፊት ለፊቱ አትቆረጥና አጠረ ትላለች ማለት ነው። በጣም የሚያምር ሆኖ የተሸመነ ልብስ ነው። ጽድት ያለች ናት። ነጠላዋም እንደምታያት ከቀሚሱ እንደውም ነጠላው የተለየ ውበት አለው። በጣም ታምራለች። ነጠላ ነጠላ እንደዚህ ሲያምር ነው ደስ የሚለው። በጣም የምታምር እንደምታያት ትልቅነቷም ደግሞ ከዚህ በፊት እንደምናሳያቸው ትልቅ ነጠላ ነው ያላቸው። ነጠላ ሁሌም እናሳያለን። ትልቅ ነጠላ ነው ያለው። በጣም የምታምር ቆንጆ ተደርጋ የተሸመነች የምታምር ልብስ ነች ማለት ነው። ቀይ ከለር የሚገባባት ይች ልብስ እንግዲህ ቆንጆ ሁና ተሰርታል። ቃላት ዋጋ ተመጣጣኝ ነው፣ 13 ሺ ብር እ ወደሚቀጥለው ልብስ ስንሄድ ደግሞ የተለያዩ ክሮች ሚክስ ተደርገውበት መደብ ሆኖ የተሰራ ነው። በጣም የሚያምር ሰማያዊ ሆኖ ግን ሰማያዊ ብቻ አይደለም፣ አረንጓዴም ገብቶበታል። ለየት ያለ ልብስ ነው። ቀረብ ብለ ስታየው የተለየ ውበት ያለው በጣም የምታምር ልብስ ነች ማለት ነው። መካከለኛ ጥለት ናት ስፋት እንደምታየው እዚህ ጋር ደግሞ የተለያዩ ዲዛይኖች ገብተውበታል። በሰማያዊ መስቀል መስቀል ተደርጎ መሀል መሀል ላይ ደግሞ በክሬም ከለር ዶት ዶት ተደርጎ የተሰራ ነው። እዚህ ጋር ደግሞ በወርቃማ ከለር ዶት ዶት ተደርገው ፈርጥ የሚመስል አይነት አሰራር ያለው በጣም የሚያምር ሲምፕል የሆነች ልብስ ነች ማለት ነው። ሽመናው በሁለት አይን መነን ምትት ብሎ የተሸመነ ጽድት ያለች ልብስ ናት። እንደምታያት መነኑ በጣም ግጥም ያለ ነው፣ በጣም ነው የሚያምረው። ቆንጆ ሸማኔ ነው ያለን፣ ጽድት ብሎ ነው የሚሰራው። የነጠላውም ስፋት እንደምታየው ከጥለቱ የተወሰደ ቀጭን ጥለት ናት ያላት ነጠላዋ ማለት ነው። የነጠላዋ ስፋት የታወቀ ነው፣ እኩል ነው ከጥለቱ ጋር፣ ሰፊ ነው ትልቅነቱንም ለማሳየት ያክል ይህንም ያክል። በጣም ትልቅ ለየት ያለ ነው ይሄ ትልቅ ነው በጣም። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር ቆንጆ ተደርጎ ተሰርቶ አልቆለት 13 ሺህ ብር ማለት ነው። እሺ ወደሚቀጥለው ልብስ ስንሄድ ደግሞ እንግዲህ ቀጫጭን ጥለት አዳዲስ እየወጡ ነው በጣም። ይቺ ደግሞ አዲስ ነች፣ በተለየ ዲዛይን ተሰርቶላት ነበር። ይሄ ደግሞ ወጣ ያለ ነው ከዚህ በፊት ያልተለመደ አይነት ዲዛይን ያለው በጣም የምታምር ቆንጆ ተደርጋ የተሰራች ቀጭን ጥለት ናት ማለት ነው። የቀጭን ጥለት ስፋት አሁን እየተሻሻለ መካከለኛ እየሆነ መጥቷል። የተወሰነ ሰፋ እያለ ነው። ግን እንደዛም ሆኖ በጣም የሚያምር ልብስ ነው። ቆንጆ ተደርጎ ነው የተሰራው። ነጠላዋንም እንደምታያት ነው። ከጥለቱ ትንሽ አነስ ብላ የተወሰደች ትልቅነቷና ስፋቷ ግን ተመሳሳይ የሆነ ነው ከሌሎች ነጠሎች ጋር። በጣም የምታምር ቆንጆ ተደርጋ የተሰራች ናት። ከለር አገባቡ እንደምታየው ምንም የተሳሳተ ነገር የለውም። አንድ አይነት ከለር አገባብ ነው ያለው ከጥለቱ ጋር ማለት ነው። በጣም የምታምር ትልቅና ተመሳሳይ የሆነ ነጠላ ነው ያለው እንደምታየው ነው ሁሉ ነገር ተሰርቶ አልቆለት፣ 13 ሺህ ብር ድረስ ይሰራል። ወደ ቀጣይ ልብስ ስንሄድ ደግሞ ለፕሮግራም የሚሆን ትልቅ ልብስ ነው። የተለየ ከለር አገባቢ ያለው በጣም የሚያምር ቆንጆ የሆነ ልብስ ነው ማለት ነው። እንደምታየው ሰፊ ጥለት ነው። ሰፊ ነው። በጣም ነው የሚያምር። እንደምታየው እንግዲህ ጽድት ያለ ልብስ ነው። ይህ ልብስ እንግዲህ ኦርደር ቢያደረጉን ለማንኛውም ፕሮግራም መሆን የሚችል ከጉልበት በላይ የሆነ ወደ 60 ሴንቲሜትር ድረስ የሚደርስ ቁመት ያለው የጥለቱ ስፋት ማለት ነው። ሰፊ የሆነ ነው በጣም ነው የሚያምር። እንደምታየው የመነኑን ንጽትና ጥራት ደግሞ እንደምታየው ነው። ከዚህ በፊት እንዳሳየ ነው ብሎ የተሰራ ልብስ ነው። የአርቡ ስፋትም ሰፊ ነው፣ እንደ ትልቅ ጥለት የሚገባው አይነት ስፋት ነው ያለው ማለት ነው። ነጠላው ደግሞ ከጥለቱ የተወሰደ ምንም ዲዛይን ያልተቆራረጠበት ዳይመን ዳይመን ዲዛይኖቹ ሳይቆረጡ የገቡበት ነው። በጣም የምታምር ቆንጆ ተደርጋ የተሸመነች ልብስ ናት ማለት ነው። በጣም የሚያምር እንግዲህ ይሄ ፕሮግራም አለን ለሚሉ ደንበኞቻችን ኦርደር ቢያደረጉን በጣም የሚኮሩበት አይነት ልብስ ነው። የነጠላውን ስፋት ለማሳየት ይህን የሚያክል ትልቅ ነጠላን ያለው ማለት ነው። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር ተሰርቶ አልቆለት 23 ሺህ ብር ድረስ ይሰራል። እሺ፣ ወደ ቀጣይ ልብስ እንሄድ። ደግሞ ይህን የሚያክል ሰፊ ጥለት እናገኛለን። የተለያየ ከለሮች ከስር መደብ ተደርገው የገቡበት የራሱ የሆነ ብልጭልጫ የገባበት ከላይ ደግሞ በአንድ ከለር የተለያዩ ዲዛይኖች የገቡበት እዚጋ እንደምታየው ትልቅ መስቀላይ የተሰራለት እዚህ ጋር ደግሞ ፍሬሞቹ ፍላወር ፍላወር የሚመስሉ የተቆራረጡ ዲዛይኖች ገብተውበታል። በጣም የሚያምር እንደምታየው ጽድት ያለ በጣም ዋጋውም ተመጣጣኝ ነው። እንግዲህ ዋጋውን ስንሰማ ደግሞ አንተ ተወደዋል። ይበልጥ በጣም የሚያምር ልብስ ነው። እንግዲህ ይሄ ልብስ በማንኛውም አይነት አሰራር ቢሰራ፣ ለፕሮግራም ቢሆን እንዲሁም ቀለል ላለ ፕሮግራም መደረግ የሚችል በጣም ፍዝዝ ያለ ዝም ያለ ከለር ነው ያለው። ነጠላውም ስፋት እንደምናየው የምታምር ራሷን የቻለች መካከለኛ ጥለት የምታክል የምታምር ነጠላ ነው ያላት ማለት ነው። የነጠላውንም ትልቅነት ለማሳየት ያክል ይሄን የሚያክል ትልቅ ነጠላ ነው ያለው። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር ቆንጆ ተደርገው ተሰርቶ አልቆለት 16 ሺህ ብር ማለት ነው። ሰፊ ጥለት ነው፣ በጣም የሚያምር አይነት ልብስ ነው። እሺ ወደሚቀጥለው ልብስ ነው እንሄድ ደግሞ። አሁን በጣም ሰፊ የሆነ ልብስ ነው የምናገኘው። ሰፋፊዎች ቀጥሉና፣ ሰፋፊ ነው እንደቀጠሉ ነው። ይሄ ደግሞ ከሌሎቹ ለየት የሚያደርገው የአርቡ ስፋት ነው። አርቡ በጣም ሰፊ ነው። እንግዲህ እንደምታየው ዝርግት ያለ ነው። ወደ 78 ሴንቲ አካባቢ ነው ወደ ሰማንያ የሚጠጋ ማለት ነው። ይሄ አራት አርብ ሲገጣጠም እንደ አምስት አርብ ነው የሚያገለግል አይነት ልብስ ነው። አዎ በጣም ሰፊ ዝንክት ያለ ልብስ ለሚወዱ መሆን የሚችል በጣም የሚያምር አይነት ልብስ ነው። ከለር አገባቡ እንደምታየው ፒንክ ከለር ሆኖ ግን ያልደመቀ እንዳይደምቅ ደግሞ ቀይ ብልጭልጭ አብሮ ሚክስ ተደርጎ የተሸመነ ልብስ ነው። በጣም የሚያምር ነው። እዚጋ ደግሞ አብሽ ከለር የምንለው ከለር ገብቶበታል ማለት ነው። በጣም የሚያምር ተደርጎ ነው የተሰራው። አዎ ክራ ገባቡ በጣም የሚስብ ነው። ዝም ያለ ሆኖ ግን የሚስብ አይነት ልብስ ነው። ከላይም ከታችም ደግሞ ፍሬሞች ገብተውበታል ማለት ነው፣ በሁለቱም በኩል ይሄ ሲገጣጠም ፍሬሙ በጣም ውበት ይኖረዋል፣ ልብሱ ተገጣጥሞ ሲለበስ ማለት ነው። በጣም የሚያምር ልብስ ነው። ነጠላውን ስናይ ደግሞ ከጥለቱ የተወሰደ አሁንም ዲዛይኑ ያልተቆራረጠ ፍላወሮቹም ባሉበት ሌላውም ዲዛይን ባለበት የገባ ከላይም ከታችም ደግሞ ፍሬሞች የገቡበት በጣም የሚያምር ቆንጆ ተደርጎ የተሸመነ ነጠላ ነው ያለው። የነጠላው ትልቅነትም እንደ ትልቅ ጥለት የሚገባውን አይነት ስፋት የያዘ በጣም የሚያምር አይነት የነጠላ ስፋት ነው ያለው ማለት ነው። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር ጽድት ብሎ ተሰርቶ አልቆለት 18 ሺህ ብር ድረስ ይሰራል። 18 ሺህ ልብስ ሄድ ደግሞ እንግዲህ ወደ ገና ተመልሰናል። ደግሞ ቀይ ልብስ ይዘን ቀርበናል። የሚያምር ሰፊ ጥለት ነው። መካከለኛ ስፋት ነው ያለው። ከጉልበት ትንሽ ነው አለፍ የሚለው ቢሆንም ግን ቀለል ያለ ሽመና ነው። ጀርባውም ብዙም ፈርስ የሌለው በጣም የሚያምር ቆንጆ ተደርጎ የተሸመነ ልብስ ነው ማለት ነው። ጀርባው ይሄ ማልበሻ ይደረግበታል። ነገር ግን ቀላል ነው ልብሱ። እንደ ሌሎች ሽመናዎች ከበድ የሚል አይነት አይደለም። አዎ ቀለል ብሎ የተሸመነ ልብስ ነው። ብዙ ቀለል ያለ ነው። እንደዚህ ሲለበስ የሚከብድ አይነት አይደለም። እንደ ትልቅነቱ እንደ ስፋቱ አይደለም ማለት ነው። በጣም የሚያምር እንግዲህ በቀይ ከለር እና የተለያዩ ከለሮች ደግሞ የገቡበት ጥቁር የገባበት ፐርፕልም አለው ጎልደን ክሬም ከለር ቬጅ ነጭ የገባበት የተለያዩ ከለሮች ገብተውበት ግን ዝም ያለ አይነት አሰራር ነው ያለው። በጣም የሚያምር ትልቅ ልብስ ነው እንግዲህ ይሄ። ለባህል ኦርደር ቢደረግ በጣም የሚያደምቅና የሚያሳምር ልብስ ነው ማለት ነው። ነጠላውም ደግሞ ለትልቅ ጥለት የሚሆን ሰፊ ጥለት ነው ያለው ማለት ነው። እንደምታየው መካከለኛ ጥለት ነው የሚያክል ቁመ ስፋት ያለው ጥለት ነው ያለው። በጣም የሚያምር ነው እንደምታየው። ትልቅነቱም ከሌሎቹ እንዳሳየ ነው ተመሳሳይ የሆነ የነጠላ ስፋት ነው ያለው ማለት ነው። ይህን የሚያክል ትልቅ ነጠላ ነው ያለው። በጣም የሚያምር በሌላም ከለር አለው። ከዚህ ቀጥሎ እናሳየዋለን። ሌላ ከለርም አለው ቆንጆ ተደርጎ ተሰርቶ አልቆለት 23 ሺህ ብር ድረስ ይሰራል። እሺ፣ ወደ ቀጣይ ልብስ ስንሄድ ደግሞ እንግዲህ ሌላኛው ከለር ይሄን ነው የሚመስለው። ይሄ በጣም ተወዳጅ በጣም የሚያምር አይነት ልብስ ነው። እንደምታዩ ከራ አገባቡም ወጣ ያለ ነው። አቮካዶ መደብ ብዙ ጊዜ አልተለመደም። ይሄ ደግሞ አዎ፣ በዚህ ከለር ደግሞ በጣም የሚያምር ቆንጆ ተደርጎ የተሰራ ልብስ ነው። እንግዲህ ቀዩን ለማይፈልጉ ሰዎች ደግሞ በዚህ ከለር በጣም የሚያምር ሆኖ፣ ይሄን አለመፈለግ አይቻልም። ከሁለቱ ከለር አንወጣም። አዎ፣ ከሁለቱ ከለር አንወጣም። ዲዛይኑ በጣም ነው የሚያምረው። እንደምታዩ በጣም ጽድት ያለ ቆንጆ የሆነ ልብስ ነው። በማችን ቢሰራ በጣም የሚያምር ብዙም ያልከበደ ልብስ ነው ማለት ነው። ጽድት ያለ ልብስ ነው። የነጠላውም ስፋት እንደምናየው ሰፊ ጥለት ነው ያለው መጀመሪያ ካሳየ ነው ከቀዩ ጋር ተመሳሳይ ነው ያለው ማለት ነው። በአንድ አይነት ሸማኔ ስለሚሰራ በጣም ትልቅ የሆነ ነጠላ ነው ያለው። የነጠላውም ትልቅነት ይህንን የሚያክለው ትልቅ ነጠላ ያለው በደንብ ቆንጆ ተደርጎ የሚሰራ ልብስ ነው ማለት ነው። ይሄ ልብስ እንግዲህ ከመጀመሪያው ጋር ዋጋውም ተመሳሳይ ነው። በማንኛውም አይነት አንገት አሰራር ቆንጆ ተደርጎ ተሰርቶ አልቆለት 23 ሺ ብር ማለት ነው። እሺ ወደሚቀጥለው ልብስ እንሄድ። ደግሞ እንግዲህ አዲስ የሽመና ልብስ ነች። ይች ደግሞ ነጠላዋ ገና ከሽመና አልመጣም። አዳዲስ ናቸው፣ አዳዲሶቹ ነው ይዘን የቀረብ ነው። ይሄ ደግሞ ከሽመና ገና ነጠላ አልመጣም ማለት ነው። ለበጣም ብቻ ነው የመጣናት አዲስ ልብስ ነው። ገና ከመውጣት ነው የመጣው። በደንብ አሳይልኝ እንግዲህ። በጣም የምታምር ቆንጆ የሆነች ልብስ ናት። ብዙ ከለር ያልበዛባት ፍዝዝ ያለች ዝም ያለች አይነት ከለር አገባብ ነው ያላት። በጣም ነው የሚያምረው እንደምታየው። ኦሬንጁ ፍዝዝ ያለ ፍዝዝ ያለ ኦሬንጁ ሆኖ ደግሞ ከዛ በላይም ወርቃማና ማፍዘዣ ከለር ተጠቅመው ደግሞ ዝም አድርገውታል። በጣም ነው የሚያምር እንደምታየው። ይሄ እንግዲህ በማንኛውም አይነት አንገት አሰራር ቢሰራ አዲስ ልብስ ነው፣ ቆንጆ ልብስ ነው ማለት ነው። አንድ ልብስ ነው የመጣው ቀድሞ የሚሸጣ ልብስ ነው አንድ ናት አንድ ሳምፕል ነው ገና ከዚህ በኋላ ነው ሊሰራ የሚችለው በጣም የሚያምር ልብስ ነው ገና ነጠላውም አልመጣም ማለት ነው እንግዲህ ይሄ ልብስ ቆንጆ ሆኖ በማንኛውም አይነት አንገት አሰራር ተሰርቶ አልቆለት 13 ሺህ ብር ማለት ነው ዋጋውም ዋጋውም ተመጣጣኝ እሺ፣ ወደሚቀጥለው ልብስ እንሄዳለን። ወደሚቀጥለው ልብስ እንሄድ ደግሞ ይሄን የመሰለ በጣም የሚያምር ለየት ያለ ዲዛይን ያለው ልብስ እናገኛለን ማለት ነው። ይሄ ልብስ እንግዲህ እንደምታየው በስድስት በኩል መስቀሎቹ ወደ ታች የሚወርዱ ሆኖ የተሰራው ማለት ነው። ከላይ ወደ ታች የሚወርዱ መስቀል መስቀሎቹ ተሰርተዋል ማለት ነው። በጣም የሚያምር አይነት ልብስ ነው። እንደምታየው ጽድት ብሎ የተሸመነ ክር አገባቡ በጣም ደስ ይላል። ፐርፕሉ ከክሬም ከለር ጋር ሆኖ የተሰራው የራሱ ብልጭልጭ ያለው ሁሉም አይነት ከለር ማለት ነው። በጣም የሚያምር ቆንጆ ተደርጎ የተሰራ ልብስ ነው። የአርቡ ስፋት ደግሞ መካከለኛ የሆነ ጥለት ነው ያለው። በጣም ሰፊ አይደለም። ወደ አርባ አምስት ሴንቲም የሚደርስ ስፋት ያለው በጣም የሚያምር ቆንጆ የሆነ ልብስ ነው ማለት ነው። የነጠላውም ስፋት ስናሳይ ይህን የሚያክል ራሱን የቻሉ አሁንም መስቀሎቹ ገብተዋል ማለት ነው። የሚያምር ሆኖ የተሰራ ልብስ ነው። በጣም ጽድት ያለች ቆንጆ የሆነች ልብስ ናት ማለት ነው። የነጠላውን ትልቅነትም ለማሳየት ያክል ይህን የሚያክል ትልቅ ነጠላ ነው ያለው፣ ሰፊ ነው የነጠላው ስፋት ማለት ነው። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር ተሰርቶ ዋጋውም ተመጣጣኝ ነው 16 ሺህ ብር ድረስ ይሰራል። የሚቀጥለው ልብስ እንሄድ ደግሞ ይህን የመሰለ አቮካዶ መደብ ያለው በጣም የሚያምር ጽድት ያለ ልብስ ነው ማለት ነው የምናገኘው እንግዲህ ለየት ያለ ዲዛይን ነው፣ ከዚህ በፊት ያልተለመደ በጣም የሚያማምሩ ልብሶች ናቸው። ዛሬ ይዘናቸው ናቸው የቀረብ ነው። ይች ልብስ በጣም የምታምር ናት። እንግዲህ እንደምታየው ከለር አልበዛበትም። በሶስት ከለር ጽደት ብሎ የተሰራ ልብስ ነው። እንግዲህ ቦክስ ቦክስ ሰርቷል፣ እዚህ ላይ እንደምታየው። ከዛ ደግሞ ፍላወር ፍላወር የሚመስሉ ዲዛይኖች ገብተውበታል። ከለር ያልበዛበት በጣም የሚያምር ዝም ያለ ልብስ ነው ማለት ነው። እንግዲህ ይህን ልብስ ኦርደር ቢያደርጉን በማንኛውም አይነት አንገት አሰራር ቆንጆ አድርገን ሰርተን እናስረክባለን ማለት ነው። የመነኑን ጥራትን እንደተጠበቀ ነው። በሁለት አይነት መነን ምትት ተደርጎ ጽድት ብሎ የተሸመነ ልብስ ነው ማለት ነው። ነጠላዋንም ስናይ ደግሞ አንደኛዋ ቦክስ ብቻ የገባችባት ያልተቆራረጠ ዲዛይን ያለው በጣም የሚያምር ቆንጆ የሆነ ነጠላ ስፋት ነው ያለው ማለት ነው። የነጠላውም ትልቅነት ለማሳየት ይህን የሚያክል ትልቅ ነጠላ ነው ያለው። በጣም የሚያምር ነው። እንደምታየው ጽድት ብሎ የተሰራ ቆንጆ ልብስ ነው ማለት ነው። ይህንን ልብስ እንግዲህ ኦርደር ያርጉን ዋጋው ተመጣጣኝ ነው ጽድት ብሎ በማንኛውም አይነት አንገት አሰራር ተሰርቶ አልቆለት 17 ሺህ ብር ማለት ወደ ቀጣይ ልብስ ስንሄድ ደግሞ በሁለት ክለር የተሰራ የሚያምር የተለመደ አይነት ዲዛይን ያለው ሆኖ ግን የጥለቱ ስፋት ደግሞ ጠበብ የመጣች በጣም የምታምር በመካከለኛ ጥለት የመጣች ናት በጣም የምታምር ናት እንደምታየው የመነኑ ንጻት እንደምታየው ነው ለየት ያለ በጣም ጽድት ያለ ነጠላ መነን ስራ ነው ያለው ማለት ነው እንደምታየው ምትት ተብሎ ነው የተሸመነው በሁለት አይነት መነን ጽድት ብሎ የተሰራ በማንኛውም አይነት አንገት አሰራር ብትሰራ አዎ የምታምር ልብስ ነች። ነጠላውም ደግሞ ስናየው ከጥለቱ ላይ የተወሰደ ጥለቱ የተወሰነ ጠበብ ብሎ የተሰራ ነው። በጣም የምታምር ራሷን የቻለች መካከለኛ ጥለት የምታክል ስፋት ያላት ናት፣ ጥለቷ ማለት ነው። በጣም የሚያምር ጽዳቱ ደግሞ ጽድት ብሎ የተሸመነ ነው እንደምታየው። አዎ ነጭ ነው። በጣም በጣም የሚያምር ነው። እንግዲህ እንደምታየው ጽድት ብሎ የተሸመነ ልብስ ነው። የነጠላውንም ትልቅነት ለማሳየት ይህን የሚያክል ስፋት ነው ያለው ማለት ነው ትልቅነቱ ይሄ ሲሰፋ ሲቋጭ ለማጣፊያ የማያጥር በጣም የሚያምር የሚሆን ልብስ ነው ማለት ነው። ይህን ልብስ እንግዲህ በማንኛውም አይነት አንገት አሰራር ቆንጆ ተደርጎ ተሰርቶ አልቆለት 12 ሺ ብር ማለት ነው። እሺ፣ ወደሚቀጥለው ልብስ እንሄድ። ደግሞ አሁንም ይሄ ጎመን ከለር የሚባል መደብ የገባበት ራሱን የቻለ በአረንጓዴ ብልጭ ልጭ የታጀበ የሚያምር አይነት ልብስ ነው። ከላዩ ላይ ደግሞ በአቮካዶ ከለር የተለያዩ ዲዛይኖች የገቡበት በጣም የሚያምር አይነት ልብስ ነው ማለት ነው። ከላይም ከታችም ፍሬሞች ገብተውበታል ፍዝዝ ብለው ማለት ነው። ዝም ያለ ከለር ነው ያለው። በጣም የሚያምር ቆንጆ የሆነ ልብስ ነው። እንግዲህ መካከለኛ ቀጭን ጥለት ለሚወዱ ደንበኞቻችን የቀረበ ነው። ነጠላውንም ስናይ ከጥለቱ ጋር በተወሰነ ልዩነት ብቻ የሚለይ ሰፊ የሆነ የጥለት ስፋት ያለው የሚያምር ነጠላ ነው ያለው ማለት ነው። የነጠላውንም ትልቅነት ለማሳየት ይህን የሚያክል ትልቅ ነጠላ ነው ያለው፣ ሰፊ ነው። በጣም ለትልቅ ጥለት የምንጠቀመው አይነት ስፋት ነው ያለው ማለት ነው። በጣም የምታምር ልብስ ነች እቺ እንግዲህ በአንገት በላይ ከውገት በላይ አሰራር በማንኛውም ቢሰራ በወራጅም ቢጠለፍ በጣም የሚያምር አይነት ልብስ ነው። ሲጠለፍ ደግሞ ሞር ያምራል ልብሱ፣ ሲቀጣጠም ሲሰፋ ማለት ነው። ልብስ እንግዲህ በማንኛውም አይነት አሰራር ተሰርቶ አልቆለት 13 ሺ ብር ድረስ ይሰራል። ወደሚቀጥለው ልብስ እንሄድ። ደግሞ ይህን የመሰለ የሚያምር በሌላ ከለር ከዚህ በፊት የተሰራ በዚህ ከለር ግን አዲስ የሆነ ልብስ ይዘን ቀርበናል። ይሄ ልብስ በጣም ነው የሚያምር እንደምታየው በጣም የሚያምሩ ዲዛይኖች በቀለል ባለ በሶስት ከለር ብቻ ነው የተሰራው ማለት ነው። ከለር አገባቡ በጣም ነው የሚያምረው። እንግዲህ የውሃ ሰማያዊ ብዙ ጊዜ በጣም ተመራጭ የሆነና ተወዳጅ የሆነ ልብስ ነው። የሚያምር አይነት ጥለት ነው ያለው። እንግዲህ እንደምታየው የጥለቱ ስፋት ደግሞ መካከለኛ ነው። ከጉልበት ትንሽ ከፍ የሚል ወደ 50 ሴንቲሜትር ድረስ የሚደርስ በጣም የሚያምር የጥለት ስፋት ያለው የሚያምር ልብስ ነው ነው ማለት ነው። እንደምታየው የነጠላውንም ትልቅነት ስናይ ይሄን ይመስላል። የትልቅ ጥለት የሚሆን አይነት ነጠላ ነው ያለው። በጣም ነው የሚያምር። እንደምታየው ጽድት ብሎ የተሰራ ልብስ ነው። ስፋቱንም ለማሳየት ያክል ሌሎች እንዳሳየ ነው። ትልቅ የሆነ ነጠላ ነው ያለው። ይህን የሚያክል ሰፊ ጥለት ነው ያለው ማለት ነው። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር ተሰርቶ ዋጋው ተመጣጣኝ ነው። አስራ አምስት ሺህ ብር ድረስ ይሰራል። የዛሬዎቹ አልባሳት እነዚህን ይመስላሉ። እንግዲህ በቆይታችን እንደተደሰታችሁ፣ ልብሶቻችንን እንደወደዳችሁ፣ ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ልብሶቹን ከወደዳችሁ በተቀመጠው ስልክ ቁጥር ደውላችሁ ኦርደር ታደርጋላችሁ። ኃላፊነቱን ለእኛ ስጡን ጥንቅቅ አድርገን እናለብሳችኋለን፣ እናዘንጣችኋለን እላለን። ቻናሉ ቪዲዮን ከወደዳችሁ ደግሞ ለወዳጆቻችሁ ሸር አድርጉላቸው፣ በጋራ ትለብሳላችሁ ማለት ነው። አሁንም ከወደዳችሁ ላይክ አድርጉትና ቤተሰብ እንሆናለን። ሰብስክራይብ ማድረጋችሁንም ቀጥሉ ማለት ነው። ሳምንት የተመረጡ ነገሮች ይዘን እንመጣለን። እናንተ ግን ደውሉ ደውሉ፣ እናዘንጣችኋለን ማለት ነው። እናመሰግናለን። ሳምንት እንመለሳለን።